ፔጅ እንዲሁም ደግሞ ሌሎች ፔጆች እጅግ በጣም አመሰግናለሁ። ከበሩኝ ከትንሽ እስከ ትልቅ ፔጅ ያላችሁ እኔስ ወልድ እ ውጭ ከዚያ እንጂ ደው ቅንቅና ማን ነጭሽ ሆነ ቤት ለምትመጣሽ አጥቶች ማን ጠራሽ? ሲጀምር እኔ የሚወዱኝን ብቻ ነው። አባ እንዴት ይላል፣ ፈታማ አድርጎ ምን ልትሆኝ ነው የመጣሽው? ሳትጠሩ ለምን ነው ሰው ቤት የምትመጡ? እኔ የጠራሁት የሚወዱኝን፣ የሚያከብሩኝን፣ ለኔ ክብር ያላችሁን ሰዎች ነው እንጂ እኔ መች ጠራሁሽ? እና ነው ገብተሻንቺ ምኮንቺ ኮንኮንያ ሲጀመር እኮ ሰውን የምትጠሉ ሰዎች ማለት ነው። ማር ቢያቀምሳችሁ ራሱ አይጣፍጣችሁ። ምን ላርግሽ? እኔ ሰው ስትኝ ትወጅኛለች። ውጪ። አምሮብኛል አምሮብኛላ። ጋይስ አውጽ። እቺ ጸጉሬ እንኳን አምሮባታል። እንዲ ጽድት ብሎ ነው ያለው ፊልተር አለ እንዴ ጸጉር የሚያሳድግ እሱንም አመጣችሁት ጸጉር የሚያሳድግ አመጣችሁት አይዴ ቆንጂ የለም በአካል ራሱ እኮ ዋናው ኮንፊደንስ ብቻ ነው የሚያስፈልገው በአካል ራሱ እኮ ኮሮቆንጅ የለብኝም አ እዚህ ላይ ኮሮቆንጅ ምናምን የለም እኮ ንጹ ነው እኮ ይሄ የለብኝ ብሎ አላችሁ አይደል እዚህ ጋር ተደምድሞ ያለው አንዴ ሜካፑን እየጫናል ምንም ልሆን ደግሞ ለምን እያተለኩትና? አልሆንም ለምን ዝንጀሮ አልሆነም? ማን የምናገባው በራሴ አለም ምን ሆኖ እንደ? የእኔን ፊት ቀይሪኝ አላልኩሽ። እኔ የፈለኩትን ልሁን እኔ ነኝ። ዝንጀሮም ልሁን፣ ቆንጆም ልሁን፣ አስጠሊታም ልሁን፣ እማልመጭሽ ከሆነ ምን ትሰራለሽ ነው። እኔ ቤት ሳትጠሩ ሰው ቤት አትምጪ። አትሳደቢ። ስድብ ነው እንዴ ተሳደብኩት? ኧረ እኔ አልሳደብም ማለ። እኔ እኮ አልሳደብም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምን ምን ሆንኩ ብዬሽ ነው እኔ ሰው የምሳደበው? ምን ሆንኩ ብዬሽ ነው ምሳ? እኔ ሰው አልሳደብም። ልክ ልክሽን ነው እንጂ የምነግርሽ ልክ ልክሽን እነግርሻለሁ እንጂ እኔ አልሳደብም። ምን ሆንኩ ብዬ ነው የምሳደበው? የሰው ልጅ ነኝ፣ የሰው ልጅ ነኝ። ምን ሆንኩ ብዬ ነው የምሳደበው? ዝም ስል መከራ፣ ሳወራ መከራ፣ ስጮ መከራ፣ ዝም ስል መከራ። እሽ ምን ይሻላቸዋል? ምን አባት ልሆንላቸው? ለምን አትወስዱኝም? ለምን አትወስዱኝም? የናንተን ካልኩሌተር አንሱማ እዚ ትክተጡት። በቃ እኮ ዝም ስል መከራ። ይኸው ብያለሁ እኮ ነው፣ ጫወቴም አይመቻችሁ እኮ ነው። ውጡ፣ ውጡ። እኔ ካልጮ እኮ አላወራም። ዝም በይ የምትሉ እኮ ነው። ዝም እላለሁ እነዚህ ሁለት ወዱ አይቻልም። አንዱ አንዱ ምረጡት። እኔ እኔ ምን አገባኝ? ወይዬ እኔ እጩ አለው፣ ሲጀመር እጩ አለው። ፓወር ያለኝ ፈጣሪ ሰጥቶኛል። ገንዘብ ድምጽ ማለት እኮ ገንዘቤ ነው። ስድስት ነው። ይሄው ሽቲዎቹን አይታችሁ፣ ብዙሽ በጣም የሚያማምሩ ሽቲዎች አሉ። ጥቁር በጎመኔ ከለርም አለ፣ እኔ በለበስኩት አይነት አለ። እቺ አለች፣ ይሄ አለ፣ ይሄ አለ፣ እቺ አለች፣ ይሄ አለ እና ደግሞ ይሄ አለ። የምትፈልጉ እሺ፣ እዚች ጋር እቺ አለች። ዙ አይነት አለ ይህ ለይች ራሱ አለች ታምራለች። ስድስቱ መቶ ታክሲ ሀያ አምስት ነው። ሺቲዎቹ ሲታጠቡ ያጥሩ በጣም ደስ የሚሉ ሺቲዎች ናቸው። ያዘዛቸው ልጆች ደግሞ ታገዙ ዲሊቨሪ እስከሚመጣ እንኳን እ ማዝ የምፈልጉ ብቻ ሁለ ሁለት ቁጥር ጻፉልኝ። ሸቅዬ ወደ ልጄ ልሂድ። ማዝ የምፈልጉ ብቻ ጥያቄ ካላችሁ በዋትስአፕ ዱባይ ኢማራት ውስጥ ያለ